ዕለተ አርብ፣ አርብ ቀን የመጨረሻው ቀን፣ የቀን መደምደሚያ፣ የመከራ መደምደሚያ፣ የመና ማጠናቀቂያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንደ ኢትዮጵያ የቀን አቆጣጠር አቡሻክር ወይም ደግሞ ባሕረ ሐሳብ የመጀመሪያው ቀን እሑድ፣ የመጨረሻው ቀን ቅዳሜ ነው። ዋቢ መጻሕፍቶቻችንን ስንመለከት ኦሪት ዘፍጥረት ምዕራፍ አንድ ላይ በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ይላል። አሁን ሰማንያ አንዱን አንቀበልም ስልሳ ስድስቱ መጽሐፍ ቅዱስ ብቻ ነው የምንቀበሉ የሚሉ ሰዎች የመጀመሪያው ቀን የሚለው ኦሪት ዘፍጥረት ምዕራፍ አንድ ላይ የትኛው ቀን ነው ብትሏቸው ሰኞ ነው፣ ማክሰኞ ነው፣ ወይስ ደግሞ ቅዳሜ ነው? አያውቁት። ይህን የሚገኘው በሰማንያ አሃዱ መጻሕፍት መጽሐፈ ኩፋሌ ወይም ደግሞ መጽሐፈ ይህን ወክል ላይ የሚገኝ ቃል ነው። ሰማንያ አንዱ ላይ ነው የሚገኘው ማለት ነው። ስለዚህ የመጀመሪያው ቀን ማለት እሁድ ነው። እሁድ ማለት ሲተረጎም አሃደ አንዳደረገ ብሎ የመጀመሪያ አንደኛ ቀን ማለት ነው አሃዱ ክሌቱ፣ ፀለስቱ፣ አርባዕቱ፣ አንድ ሁለት ሶስት አራት ማለት ነው። ስለዚህ እሁድ ማለት አሃደ እንዳደረገ ከሚለው የተገኘ ሲሆን የመጀመሪያው ቀን እሁድ ቀን ነው ማለት ነው ባጭሩ። ክሌቱ ማለት እንደማለት ደግሞ ሰኑ ማለት ሰኞ፣ ሰኑ ማለት ሁለት ቁጥር ማለት ነው። ሰኞ ማለት ደግሞ ሁለተኛ ቀን ማለት ነው። ሰኑ፣ እለተ ሰኑ፣ ሰኞ፣ ምን የአማርኛ ነው። ሰኑ ማለት ደግሞ ግዕዝ ነው። ሰኞ ሁለተኛው ቀን ነው ማለት ነው። ማክሰኞ የሚለውን ደግሞ ሰሉስ ነው በግዝ የሚባለው ሰሉስ ማለት ሶስተኛ ቀን ማለት ነው። ሰሉስ ማለት ረቡ ማለት ደግሞ ረቡ ረቡ አራት አደረገ ነው አራተኛ ቀን ማለት ነው። ሐሙስ ማለት ደግሞ አምስተኛ ቀን ማለት ነው። አርብ ማለት ግን የኢትዮጵያ ቋንቋ አይደለም፣ የዕብራውያን ቋንቋ ነው። አርብ ማለት የመጨረሻ ቀን ማለት ነው። ምን ማለት ነው? እሁድ ተጀመረ አርብ ስነፍጥረት ተጠናቀቀ። ስነፍጥረት የተጠናቀቀበት ቀን ነው ማለት ነው። ስንተ ነው? ስድስተኛ ቀን ነው ማለት ነው። ቅዳሜ ሰባተኛው ቀን ነው፣ የእረፍት ቀን ነው ማለት ነው። ወደ ስነ ፍጥረቱ ስንመጣ እሁድ ሰባት ስነፍጥረት ፈጥሯል። ሰኞ ሶስት ፈጥሯል። ማክሰኞ እፅዋት፣ አትክልት፣ አድሪት ሶስት ፍጥረት ፈጥሯል። እረቡ ፀሐይ፣ ጨረቃ፣ ከዋክብት ሶስት ፍጥረት ፈጥሯል። ሐሙስ ደግሞ በባህር ውስጥ ያሉ ሶስት ስነ ፍጥረት ፈጥሯል። በባህር ውስጥ ያሉ አርብ ደግሞ በደረቅ ላይ ያሉ ሶስት ስነ ፍጥረት ፈጥሯል። አራተኛው አዳም ነው ማለት ነው። ሲደመር ሀያ ሁለት ስነ ፍጥረት ይሆናል ማለት ነው። ለዚህ ነው ስነ ፍጥረትን ከሁድ ጀመረ አርብ አጠናቀቀ። አርብ ማለት ከሁድ የተጀመረው ስነ ፍጥረት የተጠናቀቀው አርብ ነውና የስነ ፍጥረት መጨረሻ ማለት ነው። ቀዳሚት ማለት የቀደመችው ማለት ነው። ያው ይሄ መጀመሪያነቱ የመጀመሪያዋ ሰንበት ማለት ነው። የመጀመሪያዋ ሰንበት ይላታል፣ የእረፍት ጌታ ለእረፍት አድርጓታልና። ስለዚህ ባጭሩ አርብ ማለት ስነ ፍጥረት ጌታ ከእሁድ ጀምሮ እስከ አርብ ፈጠረና የስነ ፍጥረት ማጠናቀቂያ ናት ማለት ነው። አንዱ ነው ሁለተኛው፣ እስራኤላውያን መና ይወርድላቸው ነበረ። መናው የሚወርደው እሁድ ጀምሮ እስከ አርብ ድረስ ነው መና የሚወርደው ከዕሁድ ጀምሮ ይወርድ የነበረው መና አንድም የሚወርደው መና አርብ ላይ ይጠናቀቃል ማለት ነው። ምን ማለት ነው? ቀዳሚ ሰንበትናትና፣ ቀዳሚ መና አይወርድላቸውም። ለዚህ ነው ዛሬ በገጠሩ በቤተሰቦቻችን አርብ ቀን ውሃ ይቀዳሉ፣ አርብ ቀን ሁሉን ነገር ያስተካክሉና ቅዳሜና እሁድ ሰንበት ነው። ውሃ አይቀዱ፣ ልብስ አያጡ፣ እንደገና ደግሞ እህል አያስፈጩ፣ አይሰሩ፣ በአል አይሽሩም ማለት ነው። ስለዚህ ያ ከዚያ የመጣ ነው። ከዕሁድ ጀምሮ እስከ መቼ ማለት ነው ከሰኞ ሰኞ ጀምሮ እስከ አርብ ይሰራሉ። ቀዳሚትንና እሁድ ምን ያደርጋሉ? በአላት ብላ ያከብራሉ ማለት ነው። ስለዚህ መናው ይወርድ የነበረው ከእሁድ ጀምሮ እስከ መቻ ነው፣ እስከ አርብ ድረስ ይወርዳል፣ አርብ ይጠናቀቃል። ቀዳሜ ግን መና አይወርድላቸውም እንደ ቡልኪዳን ማለት ነው። ሦስተኛውና የመጨረሻው ጌታችን የወሳይና ከሰዓት በኋላ ህማማት የሚባለውን አደረገ ከሰዓት በኋላ ማለት ነው። ይሄ እንደ አምስት ሺ አምስት መቶ ዘመን ነው የሚሆነው። ሰኞ አንድ ማክሰኞ ሁለት ረቡ ሶስት አሙስ አራት አርብ አምስት አምስት ቀንና እሑድ ከሰዓት እቺ ግማሿ እንደ አምስት ቀን ግማሽ ቀን ተወስዳ አምስት ሺ አምስት መቶ ዘመን፣ ያን የብሉ ኪዳን መከራ የምታስብ ሳምንት ህማማት ትባላለች። ስርዓቷ በሙሉ የብሉ ኪዳን ስርዓት ነው የሚታየው። ቅዳሴ የለ፣ ፍትሐት የለ እንደገና ደግሞ በዚህ ውስጥ ላይ ብዙ የሚደረጉ ነገሮች ሁሉ እዚህ ላይ እነፀናፅል እነመቋሚያ አገልግሎቶች በሙሉ የማይደት አገልግሎች የሉም። የሚደረገው ስግደትና ኪልያ ላይ ሲሆን ብቻ ነው። በዚህ ውስጥ ያለ ማለት ምን ማለት ነው? ያንን አምስት ሺህ አምስት መቶ ዘመን የጨለማ ዘመን፣ የመከራ ዘመን አባቶቻችን እናቶቻችን እያለቀሱ ቢለምኑ ቢጸልዩ ለጊዜው የመከራ ማለፊያ ያገኙ ነበር እንጂ ያ ግን በአዳምና በሕዋን ምክንያት የመጣው አምስት ሺህ አምስት መቶ ዘመን የቅጣት ዘመን አልተወገደላቸውም ነበርና፣ ስለዚህ ሆሳዕና ይባላል። ከእሁድ ከእሁድ ከሰዓት ጀምሮ እስከ አርብ ያለው ህማማት ይባላል። አሁን የመጨረሻው ምንድን ነው? ከእሁድ የጀመረው ሆሳዕና አርብ በመስቀል ላይ መድኃኒ ዓለም አጠናቋልና የጌታችን የኢየሱስ ክርስቶስ መከራ እነሆ እሁድ ከሰዓት ጀምሮ እስከ አርብ ድረስ አምስት ሺህ አምስት መቶ ዘመንን በሚያሳይ መልኩ ተደርጎ ስለመጣ በዕለተ እሁድ የተጀመረው የመከራ ጉዞ አርብ ላይ ተጠናቋል በምን በመስቀል ላይ ማለት ነው ይህነው አርብ ማለት የክርስቶስ መከራ በመስቀል ላይ አርብ ተጠናቋልና መጨረሻ ስለዚህ አርብን በየሳምንቱ ባገኝናት ቁጥር ስለ ሶስት ነገር እናስባት አንደኛ ስነ ፍጥረትን ከዕሁድ ጀምሮ እስከ አርብ ፈጥሮ ጨርሷልና የስነ ፍጥረት መጨረሻ ብለን፣ ሁለተኛ ለእስራኤል ዘሥጋ ከዕሁድ ጀምሮ እስከ አርብ መና አውርዶ አርብ መና መካተቻ ነውና የመና መጨረሻ፣ ሶስተኛ እነሆ ከወሳይና ጀምሮ እስከ አርብ ድረስ ተሰቃይቶ በመስቀል ላይ መከራውን እሱ አይቶ ስጋውን ቆርሶ ደሙን አፍስሶ ዓለሙን አድኗል እና የመከራ መጨረሻ የእሱ ብቻ አይደለም። የእኛ የትውልዱ የመከራ መጨረሻ ማጠናቀቂያ አርብ ነው ማለት ነው። ይህንን እንድንወስድ እግዚአብሔር ይርዳን። ስለዚህ አርብን ስንመለከታት በመስቀል ላይ ተሰቅሎ በገመድ ተጎትቶ በጅራፍ ተገርፎ በጦር ተወግቶ በሚስማር ተቸንክሮ ሆምጣጤ ጠጥቶ ስጋው አልቆ ደሙ ፈሶ አጥንቱ ተቆጥሮ ለኔና ለእናንተ ሲል ይሴን ሚላዩ ሙሉ አለመያው መዝሙር አራት ላይ ቁጥር ሁለት ላይ ደምግባቱ መልኩ ከሰው ልጆች የሚበልጥ ጌታ ለእኔና ለእናንተ ሲል ተሰቃይቶ በመስቀል ላይ መከራውን አይቶ አጠናቆ አዎ ሲኦልን በርብሮ ነፍሳትን ወደ ገነት መልሶ እኔና እናንተን የተስፋ ባለቤት ያደረገን በዚህ ነውና አርብን በዚህ አይነት መልኩ እንድንረዳት እግዚአብሔር ይርዳን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ገብረ መስቀል ሚዲያ ነው። ሰበስክራይብ፣ ላይክ፣ ሸር አድርጉ። ቤተሰብ ሆኑ፣ እንነጋገር፣ እንማማር። ወስባለ እግዚአብሔር